ጋይስ ምን ላይ ነበርኩ? የሻለቃ ተነስቶ ሩ ሩጫ እንዳይመስላችሁ። እሺ ምን ላይ ነው የነበርኩ? ደወለ እየደወለ አንተ ትናገር፣ አንተ ታወራ፣ በቃ አንተ ሰላም ትላችሁ። ፈል የሻለቃ ለምንድን ነው ቤት እየተልተለው ሰላም ሰላም ውዶቼ ማሮች እንዴት ናችሁ? ሰላም ናችሁ? በቪዲዮ በጣም ጠፍተናል። እንደዚህ መብላትም ስብስብ ብለን ጠፍተናል። እስኪ ዛሬ እዘን ዛሬ የቻይና ምግብ ሰርቼ ሳይዋጣልኝ ቀረ። ዘይት አነሰብኝ መሰለኝ፣ በዘይት ነው ታቃላችሁ፣ በዘይት ነው የሚቀቀና የቻይና ምግብ ሰርቼ፣ ያው እንግዲህ ገብሬን ትንሽ ላስደምመው ብዬ ነው። ነገር አለ

በነገራችን ላይ በቀሎ ሙያ ይጠይቃል። እንት እንደሚያምር የተባረከ ይሁን ብሉ። እንዴት ናችሁ ፋሚሊዎቻችን? እንግዲህ አሁንም ልንበላ ምንም ትበላለህ ከተኛ እና ግን ባላ ነው የተባረገውን እናንተ ብቻ ላይክ ሼር ያደርጋችሁ አባላችሁ ያለ ሰው ያኖራል ይባላል። በነገራችን ላይ ሳልነግራችሁ ገብሬ በጣም ሰሞኑን እያመመው ነበረ። እኔ ገንፎ ባገነፋ አልተሳካልኝ። ሐኪም ቤት ሊሄድ ሲል

ሰይታናሽ እውነት ሞክሮት ይሄ የቻይና ምግብ ማለት ነው። መጀመሪያ እንቁላሉን ስብር ስብር አድርጋችሁ በቃ ታዩና፣ አትመቱት። አይመታም እንቁላሉ ወደ ጋር ዘይት ታረጋለህ እሱ ታወጣችሁ በኋላ በጋ ዘይት ጥቅል ጎመን ቃሪያ እንደ ሽንኩርት ምናምን እናንተ

ኔል ሰብስክራይብ ካደረጋችሁ ማለት ነው። የቻይና ምግብ በነገራችን ነው ሰትዬ ናት ያስለመደች። እንዴት እንደሚሰራ አሳያችኋለሁ። እውነት ይህ ዝም ብሎ እንቁራሪት የምንለው ቀልድ ነው።

የሆነ ሰው አይተሽ እንደሚወድሽ ካየሽ እነሱ ሰው የማይወድሽ ከሆነ እኔን የሚወደ ሰው ማለት ነው። እኔ የሚወደ ሰው አይለታል። እንደ ደግሞ ለእኔ ሴራ የሚያሰር ሰው ክፉ ሰው ማለት ነው። ምን አይነት ሴራ እንደሚያሰሩ አያሉ፣ ይሄ የኔ ነው ምናምን ማለት ነው። ምንድን ነው ምን እሱ እንዳትቀሳቀስ ና

ብቻውን ከሆነ አይተኛም። እኔ ጋር ከሆነ እኔ እሱን አስተኛለሁ ብዬ እኔ ራሴ ነው ምተኛው። ለምን መብትያ ይቀድባል እያልከው ነው ጦርነት የሚሆነው። እወርዳቸዋለሁ እና ቤቱ ሳብስክራይብ ያላችሁ